አዳነች አቤቤ ስትሞት አይቻለውኝ። ከአንድ ከ15 ቀን ወደ አዳራሽ ስትገባ ራቁቷን አየዋት፣ ከ15 ቀን በፊት አሁን ደግሞ ስትሞት አየዋት። እባካችሁ አመፅ ህዳር 29 እንድታስነሱ ጠይቃለሁ፣ በፍቅር አምላክ ስም። ሁሉ የብሄር ብሔረሰብ ቀን ነው ህዳር 29፣ የእኛም አመት በአል ቀን ነው። ሁላችሁ ብሄር ብሔረሰብ አንድ ሆናችሁ አማራ፣ ትግሬ፣ ኦሮሞ ሳትሉ ትልቅ አመጽ ማስነሳት አለባችሁ። ደቡብ ወላይታው፣ አፋሩም ይሄ መንግስት ሁላችሁንም እየበደለ ነው ያለው፣ እያሰቃያችሁ ነው ያለው ችግር እየፈጠረ ኢትዮጵያን ችግር ውስጥ ከታ ነው ያለው። እንደ ኢትዮጵያ እንድትታገሉ ከብሔር አስተሳሰብ ወታችሁ መናፍስቶቹ መንፈሶቹ እንዲያግዟችሁ ጸል ያለው በእናንተ ላይ ሆን ድፍረት አቅም፣ ጉልበት፣ ስኬትን የሚሰጧችኋል ድልንም ያጎናጽፏችኋል። የዛለ ጡጡ ላለው እውነት የዛለ ጡጡ ለውጥታ ያላችሁ ሰላማችሁ ይብዛ። ከያላችሁበት ከየክልሉ ውጡ። በብሔር እና በክልል ያልተገደበ አመፅ ጠይቃለሁ። በዛለት በፍቅር አምላክ ስም ሰላማችሁ ይዛሜ። በፍቅር አምላክ ስም እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው። እድሜ ለብልጽግና ይህን መብላት ጀምረናል ጓንዳ ገብተን

ኢትዮጵያ ውስጥ እኔ ስወጣ በሽታ መጣ። ይህ ታዲያ እርግማን አይመስላችሁም? ባለፈው ድሬድ ላይ ስፈነከት ጎርፍ መጣ። አሁን ግን ከሰውናላ አመጽ በማስነሳት ቅድሚያ ነሱ ነው የመጡት የወጡት። እውነት ለመናገር ሁለት ቶሌት ኢትዮጵያ የሚያወጣው አመጽ ነው። አመጽ የማትወጡ ከሆነ በየተኛ የምትሆኑ ከሆነ ዋጋ ይለው አማራነኝ ትግሬ ነኝ ጉራጌ ነኝ ደቡብ ነኝ የሚለውን አቁሙና፣ አሁን የሚያዋጣን አንድነት ነው። በአንድነት ውስጥ ጠንከር ያለ አመፅ እናንሳ። እኔ ሰውጣ እሳተ ገሞራ መጣ፣ የፈጣሪ ኃይለኛ ቁጣ። እግሬን ተከትለው እንዲሁም በሽታ መጣ፣ ቫይረስ። እንግዲህ ነቢይ መሆኔን ማረጋገጫ በብዙ መንገድ እየሰያችሁ ነው ፈጣሪ። ሌላው ደግሞ እናንተ እንደ እሳተ ገሞራ መፈንዳት አለባችሁ ነፃነታችሁን ለማምጣት በአመፅ ኢትዮጵያውያን እሳት ናችሁ። ልክ እንደ እሳተ ገሞራው ኦሮሞ አማራ ሳትሉ ትግሬ ሳትሉ ፈንዱ። ልክ እንደ እሳተ ገሞራው ውጡ። አመፅ በዚህ መንግስት፣ በዘረኛ መንግስት፣ በዚህ ገዳይ መንግስት ሰላም ለማግኘት የምትፈልጉ ከሆነ ነፃነታችሁን የምታውቁት በአመፅ ነው። አመፅ ፍቅር ነው። አመፅ ሰላም ነው። አመፅ አንድነት ነው። አመፅ ህብረት ነው። ስለዚህ ይህን ፈጣሪ ሲያሳያችሁ ነው አምፁ አንድ ላይ ሆ ብላችሁ አምፁ ሰውየው የሚያደርገውን አያውቅምና እንዲሁም የእሱ አጋፍሪዎች በፍቅር አምላክ ስም መባካችሁን እናስተውል አንድ ነገር እናድርግ ሰላማችሁ ይብዛ መንፈሱ የሚያደፋፍረውን ሰላሳ ሁለቱን መንፈስ ለእናንተ ልኬያለሁ ከመናፍስቶ ጋር በፍቅር አምላክ ስም አትፍሩ መፍራት የሰይጣን ነው መደበቅ መሸሽ፣ መዋሸት የሴጣን ነው። ፍራቻ የሴጣን መሆኑን አስተውሉ። ፊት ለፊት የፈለግከውን መናገር አለብህ ወንድሜ፣ እህቴ፣ ባካችሁ ወገን ተነሱ ባካችሁ። ሰላማችሁ ይዛው እራሱ አሁ አሁን ነው ግን ያው ይቆይሃል እኮ የመጀመሪያ አልከው ሁሉ ማስታወቂያ ሲሰሩ አይቻልም። የህልሜ አልክ በተለያየ ዘርፍ ብልሃል የተለያየ ነገር እያረገ ነው

ሰላም አደራችሁ እንዴት ሰ በፍቅር አምላክ ሰላሙን ከበረከቱ መንፈሱ በጸጋ ያብዛላችሁ። እንዴት ናችሁ? ሞን ኮ ግራ ገብቶኛል። ኩ ያንተ የማን ፕሮፋይል ነው ላያለው? አረ ሞደሬተር የሌላ ሰው ምስሉ ይወስጃዋል አለኝ።

ቲክቶከሮቹ በሙሉ ለመንግስት ማስታወቂያ ሲሰሯቸው ነበር። እግዚአብሔር አሁን እንደዛ ሆነ፣ ቁጭ አለ። የሚገርም

ሰላም፣ ሰላም እንዴት ነው? ሰላም፣ ሰላም እንዴት ነው? በቅርቡ አዳነች አቤቤ ሞት ነበር። ገና ነው አይሞትም።

እፈልገው እንኳን ስለ ራስህ እስኪ እንድትነግረኝ። እንዴት ነው እንደዚህ ብዙ ጊዜ ስትናገር እግዚአብሔር ተናገረኝ ምናምን ትላለህ? ና እሱን እንድታብራራ እንግዲህ። ብዙ ትንቢት አብረውኝ ወደ የተከታተሉ አሁን እኔ ስለ ቲክቶከሮች በሙሉ የእምር ለመንግስት ማስታወቂያ ይቻላሉ ብዬ የተናገርኩ ከሶስት ወር በፊት ነው፣ ቆይቷል። ግን ሶስት ወር ይሆናል። የብዙ ቪዲዮም አለኮ ገብታችሁ ማየት ይችላላችሁ። ከሶስት ወር በፊት እና አሁን ለመንግስት ማስታወቂያ ይሰሩ ነው ያሉት። በሙሉ ሁሉም ሲሰሩ ነው። ያልሰራ ለካ እኔ ልሰደድ ነበር ማለት ነው። በሙሉ እየሆነ ነው

ማድረግ አለብን። ምን ምንድን ናቸው ስቴፖቹ? ምን ምንድን ናቸው? እንግዲህ የእናንተ ፍላጎት ምንድን ነው?

ምንም በተመለከተ ነው አጠሩ አመጽ። ልክ እንደ ሳተ ገሞራው እንደ ሳተ ገሞራው ነው የተቀጣጠለ አመጽ ኢትዮጵያ ውስጥ ካላስነሳችሁ በስተቀር ሰላም አታገኝ። ማለቴም በምን ዙሪያ አመጽ ለማስነሳት፣ እንኳን ስሜታዊ እነን እኛም እንፈልጋለን፣ ግን በምን ዙሪያ ምን እናርግ? ምን ብለን እንውጣ? ሰላም አይሰልም

ፍቅር አምላክ እኮ ነገር እና ጸባ አይወድም። ምንድን ነው ነገር ሲፈልግ ያየከው፣ አመፃ አስነሱ፣ አመፃ አስነሱ፣ አንድ አሁኑ ትላለህ። አመፃ አስነሳ። ምን ሆንክ ታዲያ? ፍቅር አምላክ ሆንክ። ጀርሚ፣ ጀርሚ፣ ጀርሚ፣ ጀርሚ አስገቡልኝ። ሰላም፣ እግዚአብሔር ይመስገን። ጀርሚ፣ ጀርሚ፣ ሃው ኢዝ ጀርሚ? እ ነብይ እስቲ እናገር ምን አደናጋሽ ዓመፅ አስነሳለሁ። እና መፅ ማስነሳት ምን ማለት እንደሆነ ግን ታውቀዋለህ ትርጉሙ። ኢትዮጵያ ውስጥ አሁን በራብም በችግርም ብዙ ሰው እየሞተ ተመሳሳይ ነው። የተፈጥሮ ጉዳይ ነው። እየባሰ አባሰ ኢትዮጵያ ውስጥ ሲጀምር የትኛው ሰላም ዋናው ነው ኢትዮጵያ